አሰላሙ አለይኩም ወረህማቱ ላሂ ወበረካቱሁ ውድና እየተከበራችሁ የኢትዮፕ ጓደኞቼ ውድ ሀገሬ ልጆች እንደምን አላችሁ? ሰላም ናችሁ? ሆይ ሁላም አንቱም ብኸይር ተቀበለ አላህ ወሚና ወሚንኩም ሷሊሀል አዕማል ብያለሁ። ውዶቼ እንኳን አደረሳችሁ፣ ኢድ ሙባረክ። ዛሬ እጄላችሁ የመጣሁት እንግዲህ ኢድን እንዴት እንዳሳለፍኩኝ በመዳም ቤት፣ ያው በተወሰነ መልኩ ቀንጨ ቀንጨ ብያለሁኝ ያሳያቸዋለሁኝ ማለት ነው። እና እንደት ነበረ ከእናንተስ ጋር እንድታሳለፋችሁ ኢድን እኔ ያው በመዳን ቤት ነው ያሳለፍኩት። አልሐምድሊላህ እንግዲህ ባሳያንጣራ የሚባለው ጓደኛም ስለነበረችኝ አብረን ለስራውም ለሁሉም ተጋግዘን አሳልፈነዋል ማለት ነው። አልሐምድሊላህ እና እዚህ ጋር ዶሮ ወጥ እየሰራሁ ነው ማለት ነው። ጓደኛ ሲኖር ደስ ይላል። ብቻ ህንሳ ሳልፍ የዛራ እንኳን እንዴት ምግብ መስራት ምናምን አይደለም ጥሜን ነበር የዋልኩት ማለት ነው። ያ ጓደኛ ሲመርገ ይስላል ና እንዲ አቅማችን ትንሽ እየዶሮ ወጥ ያው ልሰራ ነው ያሰብኩት በጭሩ አሪኪ ማለት ነው። በጎን ምሳ እየሰራሁ ነበረ ለአረቦቹ፣ ለእኛ ደግሞ በጎን ያው በዘይቱ ጥብስ ናረኩ ሽንኩርቱን ምክንያቱም መጀመሪያ ገጥመ ምናምን ልክ እንዴኛ ወጥ የምንሰራው በጣም ስለሚሸክ መጀመሪያ እንደዚህ አድርጋችሁ በዘይቱ ዝም ብላችሁ ጥብስ ተበስ ስታደርጉት ሽንኩርቱም ይበስላል፣ እሱም ደግሞ አይሸትም በጣም ማለት ነው። የኛ ወጥ እንግዲህ በጣም ነው የሚሸተው። እንኳን አረብ ቤት ነው ለማ መስራትና ከኢጃዛ ቤትም አስቸጋሪ ነው። ግን ደግሞ እንደዚህ ያው እንደነገሩ እንደነገሩ አድገነ ከመዳም ቤትም ሰርቻለሁ ማለት ነው። እና ሽንኩርቴን ከጠበስኩኝ በኋላ ሳልሳ ነው የጨመርኩት። ምክንያቱም በርበሩን ከሽንኩርቱ እና ከዘይቱ ላይ ስንጨምሮ በጣም ስለሚሸት መጀመሪያ በሳልሳው አበረትኩት እና ከዛ በርበሬን ጨመርኩኝ ማለት ነው። ሽንኩርቱን እና ዘይቱን ጥብስ ካረኩ በኋላ ሳልሳ ጨመርኩበት፣ ከዛ በርበሬን ጨመርኩኝ። ያው ትንሽ ሽታውን ይቀንሰዋል ማለት ነው። እንደዚህ ያደረኩኝ ያቁላለሁ ይገኛለሁኝ ያው በሽታው ይከብደን ብቻ ያው በጣም ገዛቤት እንዲህ የምንሰራው እንትን ሳናጤስ እንዲህ ያው ጨመር ጨመር እያረኩኝ ነው ማለት ነው። ደግሞ እናጭሽንቁትና ጅንጅ ብድነው ፍሪጅ የተቀመጠ ነበረኝ እሱን ነው የጨመርኩት ማለት ነው እና ደግሞ ዘይት ያው አልወድም፣ ዘይት በጣም አላበዛሁም። ለዛ ነው ዘይቱ ትንሽ ነው ማለት ነው። ፈልጌው ነው ለማለት ነው። እዚህ ማለት እንደው የምትመረከቱት እነዚህ ከማማ ከማማዎች ናቸው እነሱን ጨመርኩኝ እና እናንተ እንዴት አሳለፋችሁ በእያዛ ቤት ወይስ እንደኔ በመዳም ኩሽና ማነው እስኪ በመዳም ኩሽና ያ ያሳለፈ ማለት ነው በኮሜንት አሳውቁኝ እና አልহামዱሊላህ ነው የሚባለው እመቁሎዬ፣ በዚህ መልኩ ጥብስ ብሏል ማለት ነው። ምሽ ውሀ ጣል እያረግኩኝ አበስለዋለሁኝ ማለት ነው። እና ውድ ጓደኞችን ላይክ፣ ሼር እያረጋችሁ እንዲሁም ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ነባሮቹም ላይክ ቪዲዮውን አይታችሁ ላይክ አድርጉልኝ ማለት ነው። እንዲሁም አዲሶች ሰብስክራይብ፣ ሼር በማድረግ አባላታቴ መልካም ትብብራችሁ አይሌ ማለት ነው እና እዚህ ጋ የተፈጨ እንት ነው፣ በርበሬውም ለማቋጨ ከጨራረስኩኝ በኋላ የተፈጨ ቲማቲም ጨመርኩበት ማለት ነው። የተፈጨ ቲማቲም ጨመርኩበት። ያው ሽንኩርቱ ምንም በጣም እንደ ጀዛቢቱ ብዙ ሰላላ አይደለም። ያው ወፍራውን ብዬ ስላሰብኩኝ እሱን ጨመርኩበት። ከዛ መቁረይ በዚህ መልኩ ደረሰ። ወደ ፊት ጨው አልጨመርኩም ነበረ፣ ጨው ጨመርኩ ማለት ነው። እንግዲህ ያው ከቀረ እንዲያታወጡ መዳም ኩሽና ነው የተሰራው ማለት ነው። እንዲያውም እንዲያውም ዶሮ ወጥ የሚለውን ስሙን ከያዘ ይበቃዋል ማለት ነው። ባይከብድም፣ ቀለል ያለ ነው እና በዚህ መልኩ ወጤን ሰራሁኝ እንቁላሉን እንግዲህ በኋላ ነው የቀቀልነው። ከዚህ ካላስገባሁትም ማለት ነው። አልቀረጥኩትም ነበረ። በመቀጠል ሊጣብቅቸ ነበረና እንጀራ

እንዲያው ትመለከቱት እየጋገርኩ ነው። በሚገርማችሁ ነገር እንትን አላገኘሁም ነበር እና ግጥም አላገኘሁም። እንዲያው አንዱን ብረት ዲስ ብሞክር፣ አንዱን ብረት ዲስ ብሞክር አልሆነ አለ። ከዛ ትሬ ነው እየገጠምኩ እየጋገርኩት ማለት ነው። ብቻ ያው ማሻአላህ ቆንጆ ነው የሆነው እንጂ በትሬ እየተገጠመ ተጋገረ። ቆንጆ እንጀራ ነው የሆነው። በነገራችን ላይ ከፎቶ ላይ ብዙም አይደለም፣ ሳየው አስተውየ ሳየው ማለት ነው፣ በአካል በጣም ቆንጆ ነው። እንደምትመለከቱት የነበርነኩ ትገኛለው ማለት ነው፣ ልስልስ ያለ ቆንጆ እንጀራ ነው የሆነው። ግጥም እንዲያለ መኖሩ በብረት ግን እንደ መጋገሩ ቆንጆ ነው የሆነ ማለት ነው። ማሻአላ ይህም እንደምትመለከቱት በዚህ መልኩ እንጀራዬን ገጋገርኩኝ። እንዴት ማለት ጨረስኩ ማለት ነው፣ ጋገርኩኝ፣ ጨረስኩኝ፣ ሱፍራዬን አድርጌ ያለሁ በዚህ መልኩ እንጀራ ያንገጋገርኩኝ ከዛ አህለን አህለን እንብላ፣ ማለት ነው። እንደዚህ አድርገን ያው ቅያሬ ወጥ ማምሌል አልሰራን ማለት ነው። ሰውን ከሸናኝን በኋላ በጣም ዛማ ነበር። የእናት ቤት ነው እና ከዛ በኋላ ነው እኛ የበላ ነው፣ ምሳችን ነው ማለት ነው። እንደዚህ አድርገን በላምሻችን መሻላ ቆንጆ ምሳ ነበረ ማለት ነው። እኛ ኢድን በዚህ መልኩ ነው ያሳለፍነው። እናንተስ እንዴት አሳለፋችሁ?